ፓስተር ሃንፍሬ አሊጋዝ ጥብቅ መልእክትን ለክርስቲያኖች አስተላልፈዋል። በመጨረሻው ዘመን የሰዎች ክፉ ባህሪ የማህበራዊና መንፈሳዊ ውድቀቶች ሲጨምሩ የክርስቶስ ቤተ ክርስቲያን ከፍተኛ ውጥረት ውስጥ ታልፋለች። ፓስተር ሃንፍሬ አሊጋዝ ያስተላለፉት ሙሉ መልእክትን በዝርዝር የመረጃ ሳታችን በስፋት የምናስደምጣችሁናል። በሌላኛው መረጃችን ደግሞ አዲስ ሮቦቲዝም የተሰኘ ሃይማኖት ብቅ ማለቱ ዓለማችንን ከዚህ በላይ ወደ ለየለቱ ያስገባል የአይን እንደ አምላክ ማምለክ ሊጀምሩ ነው እዚህ አለም ገዢ ቀስ በቀስ የወጥመድ ገመዶን እየዘረጋ ነው። ከያይ ጀርባ ስላለው ሮቦቲዝም ስለተባለው ሃይማኖት ድብቅ መረጃዎችን በስፋት እናጋራቸዋለን። የተኩስ አቁም ስምምነቱ በኢራንና በእስራኤል መካከል እንደጸና ቢቀጥልም ስለ አስራ ሁለቱ ቀናት ግጭት ጥልቀትና ውጤት አዳዲስና አወዛጋቢ መረጃዎች መውጣታቸውን አሁንም ቀጥለዋል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች በዚህ ቻናል ላይ የተለያዩ መንፈሳዊና ወቅታዊ የሆኑ መረጃዎችን በየዕለቱ የምናስደምጣችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የጠየቅን ወደ መረጃዎቹ እናምራለን። ወደ አስቀደምንላችሁ መረጃችን ስናምራ ወቅታዊ የሆነ መልእክት በፓስተር ሀንፍሬ አሊጋዝ ለክርስቲያኖች በሙሉ ተላልፏል። እነሆ መልእክቱም እንዲህ ይላል፦ መጨረሻው ዘመን የሰዎች ክፉ ባሪ የማህበራዊና የመንፈሳዊ ውድቀቶች ሲጨምሩ የክርስቶስ ቤተ ክርስቲያን ከፍተኛ ውጥረት ውስጥ ታልፋለች። ሃይማኖተኝነትና ዓለማዊ ክደት ሲበዙ የሰው ልጅ አኗኗር በአመጻ እየተሞላ ሲሄድ፣ አምላካችን ኢየሱስ በጽድቅ ሊፈርድም መምጣቱ አይቀርም። በቅዱሳን መካከል የሚታየው ትግል ደግሞ ከውጫዊውም ዓለም የሚመጣ ብቻ ሳይሆን በመካከላችንም የሚከሰቱ ናቸው። እግዚአብሔር ሰማያዊ መንግስቱን በምድር ሁሉ ላይ እንዳይተክል የጨለማው መንግስት የሚቻለውን ሁሉ ያደርጋል። ሆኖም አምላካችን በበቀል ሊሰራ ሲነሳ ሊቋ ሊቋቋመው የሚችል የለም። የጌታ መምጣት መቅረቡን ተያይዞ በዓለም ላይ ልዩ ልዩ የመጨረሻ ምልክቶች ቢታዩም በዚህ ውስጥ የጌታ ትኩረት የራሱ ሕዝብ ነው። እርስቱ የሆነውን ሕዝቡን ደግሞ በዓለም ላይ ሙሉ የሆነውን የቁጣውን ፍርድ ከማፍሰሱ በፊት ከዚህ ዓለም ሊያወጣ ጌታ ኢየሱስ በመላክ ከሰማይ ይወርዳል። ይህ ሰዓት ጌታን በአየር ለመቀበል ከሙታን ከተነሱት ጋርም በደመና የምንነጠቅበት ሲሆን፣ ከምድር ክልል ወጥተን ከጌታ ጋር የምንሆንበት ነው። የጌታ በደመና መምጣት ወይም ደግሞ መነጠቅ የዓለማችን መጨረሻ ሰዓት ብቻ ሳይሆን ከመጨረሻው የፍርድ ቁጣ መፍሰስ ጌታ ኢየሱስ ቤተ ክርስቲያኑን የሚወስድበትም ጊዜ ነው። ጌታ መምጣት ወይም መነጠቅ ለጌታ ኢየሱስ ተከታዮች ትልቁ ምጽናናት ሲሆን፣ ለሌሎች ግን ያዘን ጅማሪ ነው። ይህ ጊዜ ጌታችንን፣ አምላካችንን፣ አዳኛችንን ኢየሱስን ፊት ለፊት የምናይበት እንባዎቻችን ላንዴና መጨረሻ ጊዜ የሚታፈሱበት ነው። በዓለም ላይ ሊጀመር ካለው የፍጻሜ ጦርነትና መከራ በፊት የሰማያዊ መንግስት አምባሳደር የሆነችው ቤተ ክርስቲያን ወደ ሰማያዊ ቤት ትጣራለች። ጌታ ሲመጣ እነማን ይነጠቁ ይሆን? በጌታ ኢየሱስ ክርስቶስ ሞትና ትንሣኤ የሚያምኑ ይነጠቃሉ ሮሜ ምዕራፍ 10 ቁጥር 9 ላይ። ሁለተኛ በጸሎት ሁልጊዜ የሚጠባበቁ ይነጠቃሉ። ሉቃስ 21 36 ላይ። በአገልግሎት በታማኝነት የቆሙ ይነጠቃሉ። ቅድስናቸውን የጠበቁ ይነጠቃሉ። ሐዋርያው ጳውሎስ ስለ ጌታ መምጣት ከተናገረ በኋላ በቅድስና እንዲኖሩ ይለምናቸዋል። ዓለም በርኩሰት ስታብድ፣ የእግዚአብሔር ሕዝብ አሊያም ቤተ ክርስቲያን ለመነጠቅ የምንናፍቅ ከሆነ ቅድስናን እንጠብቅ። ይህ ዘመን የጌታ መምጣት በደጅ እንደሆነ ያሳያል። ዘመኑ ምንም የሚያስጨንቅ ቢሆንም በክርስቶስ ኢየሱስ ባገኘነው አዲስ ማንነት በቅድስና ጌታን ለማግኘት እንዘጋጅ። በዚህ ዘመን ቤተ ክርስቲያን በተለያዩ ዓለማዊ ውጊያዎች ብታልፍም ድል በመንሳት እግዚአብሔር ሊያየ የሚፈልገውን ህይወት ይዘን በክብሩ ፊት መቆምን ይስጠን። አሁን በቶሎ እመጣለሁ ይላል ጌታ። አሜን። ጌታ ሆይ ቶሎና። ፓስተር ሀንፍሬ አሊጋዝ ይህንን መልእክት ነው ያጋሩት። ወደ ቀጣይ መረጃችን ስናመራ ሰዎች ኤአይን እንደ አምላክ ሊያዩት ይችላሉ። ሮቦቲዝም የተሰኘ ሃይማኖት ብቅ ማለት ጀምረዋል። ስልጣኔ የምንላቸው አንዳንድ ነገሮቻችን ጎትተው ወደ ጥልቁ ባህር የሚከቱ ናቸው። የዚህ ዓለም ገዢ በስልጣኔ ሰበብ በስልጣኔ ገመድ አስሮን ወደ ባህሩ ውሳት ለመማገድ በየዕለቱ ያላንዳች እረፍት ይሰራል። ከኤአይ ጀርባ በርካታ ድብቅ አጀንዳዎች እንዳሉ በስፋት ይነገራል። ይህንንም በተለያየ መልኩ እንደ መንፈሳዊ ሰው መመርመር ከቻላችሁ የተገለጸ ነው። በዓለማችን ላይ በርካታ ሃይማኖቶች እንዳሉ ይታወቃል።

ከአምላክ ከእግዚአብሔር በቀር ሌላ ማልክት አይሆንል ቢልም ተቆጥረው የማያልቁ እምነቶች ምድራችንን አጥለቅልቀዋታል። ታዲያ አሁን ደግሞ የዓለምን ሕዝብ ሁሉ ለመቆጣጠር ታቅዶ በዘመናዊ ኤአይ በኩል የሚዘረጉ የወጥመድ ገመዶች በርካቶችን ጠላልፈው እየጣሉ ነው። ሮቦቲዝም የተሰኘው ሃይማኖት ምንም እንኳን በአሁኑ ጊዜ በይፋ ተቀባይነትን ባያገኝም እንቅስቃሴው ግን በይፋ ተጀምሯል። ስልታዊና ሚስጥራዊ በሆነ መንገድ ትውልዱን መንጠቅ ዛሬ የተጀመረ አይደለም። ለየ ያሉ ያሉ ቴክኖሎጂዎችና ፈጠራዎችን እያሳሳቀ እንደሚወስድ ወንዝም ሆነዋል። መልካምና ጥሩ ጎናቸውን እያሳየ ትውልዱን ወደማይወጣበት አዘቅት ለመክተት የዚህ ዓለም ገዢ በየዕለቱ ይኳትናል። ይህ ሮቦቲዝም የተሰኘ ሀሳብ ከሳይንስ ፊክሽን እና የሰው ልጆች ከማሽን ጋር ያላቸውን ግንኙነት ሊያመነጭ ይችላል። እንደ ኤያ ያሉ ቴክኖሎጂዎች የሃይማኖት ሀሳቦችን ሊቀይሩ ይችላሉ። ነገሩ በዚህ ብቻ አይበቃም። ይህ ሮቦቲዝም የተሰኘ አዲስ ሃይማኖት እምነት የተወሰኑ መሪዎች ሊኖሩት ይችላሉ። ከእነዚህም ውስጥ የመጀመሪያው የቴክኖሎጂ አምልኮ ነው። ይህም ማሽኖችና ኤ አይን እንደ አዲስ የጥበብ ምንጭም ማየት ነው። ሁለተኛው የሰውና ሮቦት ግንኙነት ነው። ይህም ሰዎች ከሰዎች ጋር ያላቸውን መስተጋብር እንዲቀንስ እና እንዲሽመደመድ ያደርጋል። ሶስተኛው የወደፊት ዓላማቸው ሰዎችና ሮቦቶች በጋራ የሚኖሩበትን አለም መፍጠር እንደሆነም ይነገራል። ሮቦቲዝም በይበልጥ በቴክኖሎጂ እና በሰዎች መካከል ያለውን ግንኙነት ላይ ያተኮረ ነው። ይህ የቴክኖሎጂ እምነት የተባለው የሰው ልጆች በመሳሪያዎች ኤአይ፣ እና ሮቦቶች አለምን ሊቆጣጠሩ ይችላሉ፣ የሰው ልጆችም ከኤአይ ጋር በመስራት የላቀ ማህበረሰብን ሊፈጥሩ ይችላሉ የሚል አንድምታም አለ። እናም በአሁኑ ወቅትም ሮቦቲዝም በይፋ እንደ ሃይማኖት አይቆጠርም ነገር ግን እናም በአሁኑ ወቅት ሮቦቲዝም በይፋ እንዳንድ ሃይማኖት አይቆጠርም ነገር ግን እንዳንድ የወደፊት ጽንሰ ሀሳብ ወይም የምናብ እምነት ፊሎሶፊካል ሙቭመንት ሊታየም ይችላል። ምናልባትም በወደፊቱ ከኢአይና ሮቦቶች ጋር የበለጠ የተያዘ እምነትም ሊፈጠር ይችላል። ይህ እንቅስቃሴ እንደ ሃይማኖት ከተጀመረ በርካታ ተጽዕኖችም ያሉት ሲሆን ከእነዚህም ውስጥ ብዙዎቹም የሚስማሙበትና ስጋት ያደረባቸው እነዚህ ጉዳዮች ላይ ነው። የመጀመሪያው የስራ ሁኔታ ለውጥ ነው። የሰው ልጆች መታወቅ አይደንቲቲ ክራይሲስ፣ ሰዎች ራሳቸውን ከማሽኖች ጋር ማወዳደር ይጀምራሉ። በዚህም የሰዎች ሕይወት ሊታወክም ይችላል። ሌላኛው ማሽኖች የሰው ልጆችን ቦታ ሊወስዱ ይችላሉ። ለምሳሌ ኤአይ ሀለቆች ሮቦት ዳኞችና ሌሎችም። ይህ ደግሞ ወደ አዲስ የስልጣን ግጭቶችም ሊያመራ ይችላል። በኤአይ ላይ ባለው ተጽዕኖ ደግሞ አንዳንድ ሰዎች ኤአይን እንደ ከፍተኛ አእምሮ ወይም እንደ አምላክ ሊያምኑት ይችላሉ። ለምሳሌም ጎግል ስላምዳ ኤአይን እንደሚያምኑ ቡድኖችም የሃይማኖት ግጭትም ሌላው ስጋት ነው። ክርስትና፣ እስልምና እንዲሁም ሌሎች ሃይማኖቶችም ከሮቦቲዝም ጋር ሊጋጩ ይችላሉ። በህግና ስነ ምግባር ላይ ባለው ተጽዕኖ ደግሞ የኤአይ ህልውና እንደ ሰው ሊቆጠር ይችላል። ለምሳሌም በሳውዲ አረቢያ የተሰጠው የሮቦት ሲቲዝንሺፕ አመላካሽ ነው። ማሽኖች የሰው ልጆችን የግላዊነት መብቶች ሊጥሱ ይችላሉ። እኝንና ሌሎች በርካታ መዞችን ሊያስከትል እንደሚችልም ይነገራል። ሮቦቲዝም የሚኖር ከሆነ በማህበረሰብ ሃይማኖት ህግና ቴክኖሎጂ ላይ ግልጽ ተጽዕኖ ሊኖሩ ይችላል። አሁን በሳይንስ ፊክሽን ውስጥ የሚታየው የጽንሰ ሐሳብ ወደፊቱ እውነት ሊሆን ይችላል ተብሎ በስፋት እየተነገረበት ይገኛል። ወደ መጨረሻው መረጃችን ስናመራ የተኩስ አቆም ስምምነቱ በኢራንና በእስራኤል መካከል እንደ ጸና ቢቀጥልም ስለ አስራ ሁለቱ ቀናት ግጭት ጥልቅና ውጤት አዳዲስና አወዛጋቢ መረጃዎች መውጣታቸውን ቀጥለዋል። የሲአይኤ አዲስ ግምገማ የኢራን የኒውክሊየር ፕሮግራም ከፍተኛ ጉዳት እንደደረሰባት ሲገልጽ፣ የእስራኤልና የኢራን ጦር ኃይሎችም ግጭቱ ወቅትም ስለነበሩ ያልተነገሩ ክስተቶችም መረጃን ሰጥተዋል። ጆን ራት ክፍሊን እንዳሉትም ተቋማቸው የኢራን የኒውክሊየር ፕሮግራም በደረሰው ጥቃት ከፍተኛ ጉዳት እንደደረሰበት ታማኒነት ያለው የስለላ መረጃ አለው። ሲአይኤ ይህንን መረጃ ለማውጣትም የተገደደው ጥቃቱ የኢራንን ፕሮግራም ለጥቂት ወራት ብቻ ወደ ኋላ እንደመለሰው የሚገልጽ አንድ ሪፖርት ካወጣ በኋላ ሲሆን ፕሬዝደንት ትራምፕን በሪፖርቱ ላይ በቁጣ ምላሽን ሰጥተዋል። ትራምፕ ፕሮግራሙ ሙሉ በሙሉ እንደወደመና ለአስርት ዓመታት ወደ ኋላ እንደተመለሰ በመናገር አሁንም በጽኑ እየተከራከሩ ነው። ከጉዳቱ መጠን ውዝግብ ጎን ለጎን ሁለቱም ወገኖች በግጭቱ ወቅትም ስለተፈጸሙ ድርጊቶች አዲስ መረጃዎችን ይፋ አድርገዋል። የእስራኤል ጦር ኃይሎች አዛዦች በ12 ቀኑ ግጭት ወቅስም የምድር ኮማንዶዎች በኢራን ግዛት ውስጥም ዘመቻ ማካሄዳቸውን ለመጀመሪያ ጊዜም አምነዋል። የመረጃ ግጭቱ ከአየር ጥቃት የዘለለ መሆኑንም ያሳያል። ኢራን በበኩሏ አንድ ከፍተኛ የጦር አዛዥ የነበሩት አሊ ሻድማኒ በእስራኤል ጥቃት በደረሰባቸው ጉዳት ምክንያት ሕይወታቸው ማለፉን አረጋግጣለች። ይህም እስራኤል በኢራን ወታደራዊ አመራር ላይ ጉዳት አድርሻለሁ ስትል የነበረውን መግለጫ ያጠናክራል። በኔቶ ጉባኤ የተሰሙ አስተያየቶች ደግሞ እንዲህ ናቸው። በኤጎ በተካሄደው የኔቶ ጉባኤ ላይ ፕሬዚደንት ትራምፕ ግጭቱን ከሁለት የትምህርት ቤት ልጆች ጋር በማነጻጸር ጉዳዩ እንዳበቃለት ያላቸውን እምነት አንጸባርቋል። የኔቶ ዋና ጸሐፊ ማርክ ሩተ በበኩላቸውም የትራምፕን ጠንካራ የቃላት አጠቃቀም አባዬ አንዳንድ ጊዜ ጠንካራ ቃላት መጠቀም አለበት በማለትም መግለጻቸው ያልተለመደና አነጋጋሪ ሆኗል። በአጠቃላይ የተኩስ አቁም ቢኖርም ከትዕይንቱ በስተጀርባ ያሉ መረጃዎች መውጣታቸውን የግጭቱን ትክክለኛ ገጽታና የደረሰውን ጉዳት መጠንም የበለጠ አሻሚ እያደረገው ነው። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኝን ይመስሉ ነበር። በሌሎች መረጃዎቻችን እስክንገናኝ ድረስ ቸርቆዩልን።